የተከበራችሁ አድማጮቻችን እንደምናመሻችሁ በወቅታዊ ጉዳዮች ላይ እንግዶችን የምናናግርበት ፕሮግራማችንን ጀምረናል። ባለፈው ሳምንት በወቅታዊ እስልምና ጉዳዮች ዙሪያ የሚሰሙ ጥያቄዎችን በማንሳት ሊቃውንትን ወይንም ዑለማዎችን መጋበዛችን ይታወሳል። በሳምንቱ ዝግጅታችን ማጠቃለያ ላይ እንደጠቀስ ነውእና በርካታ አድማጮቻችንም በጠየቁት መሰረት ዛሬ ጉዳዩ መለከታቸው ያልናቸውን ሁሉንም ወገኖች ጋብዘናል። መጀመሪያ ያነጋገርነው አወልያ ትምህርት ቤትና መስጊድ አካባቢ የተሰባሰቡ የመኖቱ ተከታዮች ወክለውናል ያለውን ኮሚቴ ተወካዮች ሲሆን የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንትና የፌደራል ጉዳዮች ሚኒስቴር ሚኒስትር ዴታን ይመለከቷቸዋል ባልናቸው ጥያቄዎች ዙሪያ አነጋግረናቸዋል። አብራችሁ ናችሁ። አሚዎቹ እንግዶቻችን አወልያ ትምህርት ቤትና መስጊድ አካባቢ የተሰባሰቡ የመኖቱ ተከታዮች ወክለውናል የሚለው ኮሚቴ አባላት ናቸው። እዚህ ስቱዲዮ ስለተገኛችሁ ከልብ አመሰግናለሁ። በመጀመሪያ እራሳችሁን የምታስተውቁ። አቡበክር አህመድ መሐመድ ከ እንዴ ደግሞ ከኮሚቴው ተወካይ። እሺ። አህመድ ሙስጠፋ ሐቢብ ከኮሚቴው ተወካይ። እሺ። ቢስሚላሂ ረህማን ኢብራሂም አህመድ ኢንጀል መሐመድ እባላለሁ፣ ጸሐፊና ኮሚቴ አባል ከአምስት ሰራች ከተወከሉ ኮሚቴዎች ውስጥ እሺ ይሄ ኮሚቴ የተቋቋመው እንግዲህ አወልያ ላይ የተነሳ የነበረ ጥያቄ አለ። አወልያ ላይ የተነሳው ጥያቄ እንደ ጥያቄ ሲነሳ ነበር። ያ እንቅስቃሴ አጠቃላይ የሙስሊም ማህበረሰብ እንቅስቃሴና ጥያቄ የነበረ ጉዳይ የተፈጠረ ችግር አለ። ችግሩ ከአህባሽ አስተሳሰብ ጋራ በቀጥታም በተዘዋወሪ የተገናኘበት እና ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይህንን ተቋም ማስተዳደር ከጀመረ ጊዜ በኋላ በተለይ መምህራኖቹ እና ካሪኩለምን ውስጡ ያሉ አመራሮችን በማስወገድ ወደዚህ አስተሳሰብ ሊወስድ ነው በሚል ተማሪዎች ተቃውሞ ከጀመሩ ጊዜ በኋላ ይሄ ጥያቄ የአወሊያ ተማሪዎች ጥያቄ ብቻ አይደለም፣ ጥያቄው የኢትዮጵያ ሙስሊም ሁሉ ጥያቄ ነው በሚል በተለያዩ ጅማዎች እንቅስቃሴዎች ነበሩ። ያው ሂደት ወዳልሆነ አቅጣጫ እንዳይሄድም የሚል ስጋት ስላለ ህዝቡ የሚወክልን መንግስት ጥያቄያችንን ያቅርብ የሚል ነጥብ ተጀመረ። ከዛ በኋላ ፊት ለፊቱ የሚያውቃቸውን በዳኢነትም በማስተማር የሚያውቃቸውን ወጣቶች ሲመርጥ፣ ወጣት ብቻ አይደለም ይሄንን ጥያቄ መያዝ ያለበት የህዝብ ከመሆኑ አንጻር ኮሚቴዎቹ ከእንደገና ከሽማግሌም ከምሁራኑ ከለማም ከሁሉም ተባቅሮ እዚያ አወላ ላይ ያላችሁ ሰዎች ይህን ጥያቄ በመጀመሪያ ጥያቄው ምንድን ነው የሚል ለህዝቡ ቀረበ። ብዙ ጥያቄ ቀረበ። ከጥያቄዎች ውስጥ ዋናው በተደጋጋሚ ብዙ ሰው የጠየቀው ሶስት ጥያቄ ነጥረው ወጡ። አንደኛው ጥያቄ በግድ አህባሽን አስተሳሰብ የመጫን ሂደቶች በኢትዮጵያ እስልምና ጉዳዮችና በተወሰነ መንግስት መስሪያ ቤቶች ጋር እየተደረገ ያለው ነገር ይቁምልን የሚል ጥያቄ ነው። ሁለተኛ ወላ ለምን ትመጣበታለች እንደ ኢትዮጵያ ባለ ሀገር ህገ መንግስትና ስርዓት ባለበት ሀገር ብቻ አይደለም፣ በየትኛውም ዓለም ላይ ማንም ሰው ያምነውንና የተመቸውን አስተሳሰብ የመከተል መብቱና ፍላጎቱ አለ። በተለያየ ሂደት አዲስ አበባንም ጨምሮ የመስጊድ ኢማሞች፣ ኮሚቴዎች፣ ድርጅቶች ይህን አስተሳሰብ እንዲቀበሉ ጫና ተደርጎ እንዲማሩ እንዲቀበሉ እንዲቀበሉ። መማር ሌላ ጉዳይ ነው። ከመማሩ ብቻ እንዲቀበሉ የተደረገ እንቅስቃሴ ምን አለ? ለምሳሌ ማንሳት ይቻላል። መማር አንድ ነገር ሆኖ ሁሉም ትምህራችሁ ካልገባችሁ ከሁን በኋላ የመስጅድ ኢማም መሆን አትችሉም፣ ሙአዚን መሆን አትችሉም፣ ይህን መቀበል አለባችሁ ተብሎ ደብዳቤ የተሰጣቸው ሰዎች አሉ። በአዲስ አበባ እርስዎ እንዳሉት በጣም አለባቀፋዊ ስፋት ያለው ጉዳይ አለ። ከተወሰነ ጠባቢ ሆ ከተወሰነ ጠባቢ ላይ የፈሰሰ ጉዳይ ነው። እዚህ ላይ ያላችሁ ነገር ግልጽ አድርጉና ወይ ነው እንደ እስላም አንድ ነገር አለ ተስማሙና ቤዚክ የሆነ ነገር እንስማማ። እኛ የምናምንበት አህለ ሱና ወልጀማዓ የሙስሊም ማህበረሰብ ቁርአንና ሱናን መሰረት ያደረገ የነቢዩን ሀዲስ መሰረት ያደረገ መፋረጃ ነው። አንድ ትልቅ መመለስ ያለበት ፖይንት አለ። በአጠቃላይ ባለው የሙስሊም ማህበረሰብ ህይወት እንቅስቃሴም ሆነ የእምነት ተጨባጭ ውስጥ ትልቁ መርህ ሆኖ የሚቀመጠው ቁርአኑ ሱና ነው። ቁርአን ይህን ነገር በምን አስተናግዶታል? አሁን በምትላቸው ተጨባጮች የተነሱት ሀሳቦች አሉ። የእኛ ረዳድ ከቁርአን ይወጣና ከነቢ ሱና ያፈነገጠ ሊሆን አይችልም። ያ ከሆነ እምነቱን ለቀናል ማለት ነው። ለምንድን ነው ያ ሆነ? አሁን ለምሳሌ ሌሎች እምነት ጋር ተቻችሎ መኖር ወይም ደግሞ የሌሎችን እኩልነት አለመስጠት ይሄንን አስተሳሰብ ማራመድ ቁርአንን መጻረር ነው። የቁርአን አስተምሮት መቃወም ነው። ቁርአን በየትኛውም አይነት መልኩ በነቢያችን ስለ ሰለም ዘመን ነቢዩ ባስተማሩበት ይዘው በመጡት መልእክትና ሪሳላ ውስጥ በነቢዩ ጋር ይሁዲዎች ኑረዋል፣ እነን ሙስሊም የሆኑ ወይም ደግሞ ይሁዲ የሚያልሆኑ እምነት አልባ የሚሆኑ አካላቶች ኑረዋል። ጣዖት አመላኪም ተገኝቷል። ማስገደድ በእምነቱ በሸሪአችን ክልክል ነው። ቁርአን ነው የገደደው ላኢክራህ ፊዲን ብሎ ገድቦታል በእምነት ማስገደድ የለም ነው ይሄ የቁርአኑ መመሪያ ነው ይሄና አመለካከትና መመሪያ የካደ ሰው በእምነቱ የተወገዘ ነው አላህ ሱብሃነሁ ወተዓላ በቁርአን ላይ እያነሳ አህለል ኪታቦች ከመጽሐፉ ባለቤቶች እያለ ከመጽሐፍ ባለቤቶች ብሎ የሚጠራቸው ይሁድና ክርስቲያን እምነት ተከታዮች ለእናንተ ቅርብ ናቸው ብሎ ነው ቁርአን የሚጠቅሰው ለናንተ በተወዳጅነት ቅርብ ናቸው ለምን መጽሐፍ ባለቤት ስለሆኑ እያለ ቅርበታቸውን እየገለጸላቸው ያለውን ቁርአን አይ እዚህ ያሉት ይሁዲዎች፣ አይ እዚህ ያሉት የክርስትና እምነት ተከታይ ወገኖቻችን እኛን ጠላት ናቸው ብሎ መፈረጅ የቁርአን አስተምህሮት መቃወም ነው የሚሆነው። ቁርአን ይህንን ይህንን ቶሎራንት ይህንን የመቻቻል ሂደት ነው ያስቀመጠው። በዚህም አስተሳሰብ ውስጥ ነው በእስልምና ሂደት ውስጥ እስልምና ሸሪአን መሰረት አድርጎ ባስተዳደረበት ጊዜ እንኳን ውስጥ የሌሎች እምነት ተከታይ ነን ሙስሊም የሆኑ በተለይ የመጽሐፉ ባለቤቶች የነበራቸውና ክብርና ቦታ በእስልምና ውስጥ ልዩ ቦታ ነበር የነበራቸው። ይሄ ቁርአናችን መልእክት ነው የነቢያችን አስተምህሮት ነው። እኛ የነቢዩን አስተምህሮት አንድ እርምጃ ሊያፈነግጥ የሚደት ሂደት ውስጥ ከገባን ደግሞ እምነቱን ተጻረናል ከእምነቱን ማፈንግጠናል ብለን ነው የምናስበው። የኛ ረዳድና አመለካከት ይህን መሰረት ያደረገ ነው። እኛ በምኖርበት የትኛውም አገር ላይ ሙስሊም ማህበረሰብ ቁርአንና ሐዲስን መሰረት አድርጎ ሲኖር ባለው ህግና ስርዓት ራሱን ይዞ ይጓዛል። ባለው ተጨባጭ ውስጥ በሰላምና መልካም አስተሳሰብን ይዞ ይኖራል። ከየትኛውም አማኝ ጋር ከየትኛውም ኮንስቲትዩሽንና ህገ መንግስት አይደለም የምንኖርበትን ህገ መንግሥት ቀርቶ ሌሎች ሀገሮች ላይ የሚንጸባረቁትን ህገ መንግስቶች የምንገመገምበት የማህበረሰቡ ተጨባጭ አለ። ኢትዮጵያ ላይ ያለ አካል ጎረቤት ሀገር ላይ ያለ ስላለት ስለ ኬንያ አስተያየት ለመስጠት በሸራ አይፈቀድለትም። ለምን ያን አስተያየት መስጠት የሚችለው የሚኖረው ማህበረሰብና አገሪቱ ላይ ያለው ህዝብ ነው። ጉዳዩን የሚያውቀው አንድን ነገር አስተያየት እንኳን ስትሰጥ ካለህበት ተጨባጭ ከምኖርበት ግንዛቤ የተነስተህ ነው አስተያየት እንኳን የምትሰጠው። ይሄ ሂደት በዚህ አስተሳሰብ በሚከተል ማህበረሰብ ውስጥ አልተስተዋለም፣ አልተስተናገደም። የዚህም ተጨባጭ አይደለም ይዘን ይሄድ ነው እንዳለኛው የሱፊያ ማህበረሰብ ወይም ደግሞ ሱፊያን አስተሳሰብ ግዜ የነበሩ ሰዎች ካፍር ናቸው ወይም ደግሞ ከእምነት ወጥቷል። ፍጹም ይሄን አስተሳሰብ አልተቀበለም፣ አላስተናገደም፣ አያስተናግድም። በየትኛውም ማህበረሰብ ውስጥ በየትኛውም እምነትና አስተሳሰብ ውስጥ ወጣ ብሎ የሚሄድ ጠርዘኛ አስተሳሰብ የሚከተል ግሩፕና ወይም አመለካከት ያለው አካል ሊፈጠር ይችላል። ያ ሲፈጠር ያንን አካል ወደ ትክክለኛው መንገድ የመመለስ የጋራ ስራ ይሆናል እንጂ አንዷ ጽንፍ ይዞ የተጓዘ አካል ካለ ወይም ደግሞ የተወሰነ ግሩፕ ካለ ያ ግሩፕ ላይ ነገሮችን አስተካክሎ ማስሄድ፣ ግን ሁሉንም በዛ ስም የሚያመለጠፍ ግን አግባብ ምኑ አይደለም ብለና ምናምን። ለዚህ ነው ቆም ብሎ መታየት አለበት። ሂደቶች ከምን መነሻ መሆን አለባቸው? የምንጓዝበት ኮንቴክስት ላይ የምንሄድበት መመሪያችን ላይ እውነት ተጻረናል የሚለው ነገር መታየት አለበት። እኛ እንደ እምነት ስንጓዝ በጣም ጥሩ። ስለዚህ የእናንተ ቤዚክ ጥያቄ እዚህ ላይ አንድ ነገር ልናገር አቶ ብሮ ከአንድ ጊዜ እኔ ማለት እኛ አህባሽም ይሁን ሌላ ድንጋይ የሚያመልክ እንግዲህ በኢትዮጵያ ህገ መንግስት ድንጋይ ማምለክ መብትህ ነው የግለሰቦች መብትህ ነው የእምነት ነጻነት የተሰጠበት ሀገር ነው ማንም መጥቶ የፈለገውን እምነት ማምለክ የሚችልበት ሀገር ላይ ነው ያለነው እኛ አህባሽ ስላስተማረ ወይም ደግሞ ስላስፋፋ አንዳች ጉዳይ ችግር የለብንም የአህባሽን አስተምሮት የተቃወምንበት የአህባሽን አስተምሮትና መስፋፋት እንዲህ አድር መደረግ የለበትም ብለን የተናገርንበት አንድም ጊዜም የለም። ይህን ማድረግ ህገ መንግስቱ መጻረር እንደሆነ ስለምናመን፣ እንደ ህገ መንግስትም በኢትዮጵያ ሀገር ላይ የኖር ህገ መንግስቱ ገዢ መሪያችን ነው ብለን እያመንም ይህንን መቃወማችን ህገ መንግስቱ መቃወም እንደሆነ ስለምናመን አህባሽ እንዳመለካከትና እንዳስተምሮት ተቋም ፈጥሮ ትምህርት ቤቶችን ከፍቶ ዑለማዎችን አምጥቶ ኮርስ እየሰጠ ከዘጠና አምስት ዓመተ ምህረት ጀምሮ ኢትዮጵያ ላይ ይህንን አስተምሮ ሲያስተምር ተቃውሞ አልደረሰበትም፣ ችግር አልተከሰበተበትም። በዘጠና ሰባት ዓመተ ምህረት ላይ በየ ቦታው ላይ ለሁለት ወር ኮርስ ሰጥቷል። ማንም አልተቃውሞም። አመለካከት እንደ አመለካከት ጥያቄዎች ተነስተውበት ሊሆን ይችላል። አባሾች ግን አታስተምሩንም፣ እዚህ ሀገር ላይ እንዲህ አታደርጉም ብሎ ያላቸው አካል የለም። ዛሬ ይህ ተቃውሞ የመጣውን ምንድን ነው? የእጅ ጥምዘዛ ሲመጣ ብቻ ነው በግድ ይህን አመለካከት መቀበል አለባችሁ የሚለው አስተሳሰብ ሙስሊሙ ማህበረሰብ ይወክላል ይመራል ተብሎ በሚታሰበው መጅሊስ የሁሉም አባት ሆኖ ሁሉንም በኩል ማየት የሚገባው ተቋም ወይም አካል እንደ አባቱን ማስተዳደር ሲገባው አንድን አመለካከት ብቻ ይዞ ይህን ካልተቀበላችሁ ኔ አይደላችሁም ሲል ሙስሊሙ ማህበረሰብ ወደ ዋናው ጥያቄያችን መምጣትን ስላለብን ነው። ሙስሊሙ ማህበረሰብ ይሄ አስተሳሰብ አግባብ አይደለም። ሁሉም በመረጃ ባለው እምነት በያዘው እውቀት አስፋፍቶ ሰዎችን መሳብና ወደሚፈልገው አመለካከት ማምጣት ይችላል። ይሄ የእምነታችን መረህ ነው። የቁርአናችንና የነቢያችን ሐዲስ መረህ ነው። ሁለተኛ ደግሞ የህገ መንግስቱን ያኔ ኢትዮጵያ ህገ መንግስትም ትልቁ መሰረት ነውና ይሄን የምንቃውንበት አንዳች ተጨባጭ ይችላል።